እንዳኘው ሰውየው ከእስር ቤት አምልጦ ነው የመጣው። እሱ ማለት ትንሽ ካልሆነ ግን ጥቃት አድርሶብኛል ብዬ ወደ ህግ ነው የምወስድ። ስለዚህ በዚህ ቋንጣ ነው ማለት ነው። እንቀየርሽኝ እና ልጅ እንዳለ እንዲያውቅ የፈለግሽ ትመስያለሽ። አረ በፈጣሪ እንዲህ የቤት ክራይ ቤት ኑሃሚንን እንዳንተኛነቱ መጥላቷን በጣም ነው የማደንቃት። አይሰማሽም? እንዳንቺ አቤት፣ ስንት ጊዜ አልኩት። ሰውዬው እኮ ቤት ውስጥ ሲጋራ እያጨሰ ነው። ዋይላ በሆኑ አባዬን ጉዳይ ያውቃል። ትሰማኛለህ? አባዬን ሰውዬው አትበለው፣ እሺ። አምቢያንስ ይሄ ቤትም ቢሆን ተሽል እንዳትጨርሹ ገኒ እንዳትጨርሹ ተሰማ ከዚህ በኋላ ለኔ ቤቴ አንተ ነህ። እኔ እና አንተ መኝታ ቤት ከእናትህ አትገባም አይደል? አባዬ፣ ጽንሱን ለማትረፍ የቻልነውን ያክል አልተሳካልንም። በሚያሳዝን ሁኔታ አምራት ልጅ ሞተ። በጣም ያሳዝናል። ጽንሱ ወረዴ ይሄንን እንግዲህ እየሰማውና ሆዴ ምን ሊሆን። ከኤርሚያስ ቤት ያንን እየባለፈ የድሮ ቪዲዮ አጠፋለሁ ብላ በመግባት እጅ ከፈንጅ ሲይዛት አንገቷን አንቆ ቢገፈትራት እዛው ወደቀችበት። ያ ጽንሶ አረዴ። ሆስፒታል ይዟትም ቢሄድ ልጁን ማትረፍ አልቻሉም። የሷን ህይወት ግን ማትረፍ ችለዋል። ሰንበት እዙ ሁነውን የሚከርመው እሱ ሆነው ማድረው አንቺ ጋለደር የኔ ፍቅር ዙንዬ የድሮዬ ሚስቴ አበባዬ እያለ ሲያሻሻት ነበር። በጣም ይገርማል። ይሄ ሰንበት ነው። ግን ያ አውሬ የነበረው ጸባይዋ አሁን ላይ ግን በጣም ጥሩና መልካም ሴት ሆና ለባለቤቷ ለአቶ ተሰማ ሆናለታለች። በጣም ይገርማል። የማይቀይር የለምና ዝም ተቀማለች ግን ተቀይራለች። እውነት ያርገው ደስ ሲል አዲስ ፍቅር ላይ ገብተዋል። ሰላም ጤና ይስጥልን ውድና የተከበራቸው የቻናል የቤተሰቦች እንኳን ወደ ቻናሌ በሰላም መጣቸው ኑሃሚን ክፍል 43 ተለቀቀ ወደ ክፍል 42 ስንመጣ ኑሃሚን ከናሆድ አይን ውስጥ ቆሻሻ ገብቶበት አውጭልኝ እያላት ጠጋቤ አውጭልኝ እያለ ነበረ። እሷም ለመጠጋት እየፈረያ ትፍሪ እያላት ነበር። በዚህም ጊዜ አምራት ከድንገት መጣ። ከኋላ ያየችውን ማመና አቃታት። ብር ብላ ስትሄድ እንደምታስቢው አይደለም ተረጋጊ፣ አምራ ተረጋጊት ብለዋት ቢላት፣ ምንድን ነው እንደምታስቢው የምትለው ከአይኔና ከጆሮዬ ማንን እንዳምን ነው የምትፈልገው? ስትል ነበረ። ይህንንም ስትለው እሱም በፍጹም እንዳሰብሸው አይደለም አይኔን እያለቀሰ ነው እያየሽው ነው። ስለዚህ እንደምታይም አሁን ላይ ቆሻሻ ለማውጣት ነው ይላታል። እሷም ብር ብላ እንደውም መቼ ነው ሽማግሌያችን፣ መቼ ነው ሰርጋችን፣ መቼ ነው ምግበው የሚላከው እያለ ሽማግሌ ዘጋይቱ አሁን ሊላክ ነው። እኔ ደግሞ እንደማፈቅርስ እንደምወድሽ ታውቂያለሽ አይደለም እያላት ነበረ። በዚህ የተነሳ እንግዲህ አምራት አረጋጋትም ምንም አላትም ለመረጋጋት ችላለች። ያው ቁጭ ብላ ነይ ሻይ ንበል ቢላት ቁጭ ብላት ምን ቀርብላ ግን በዚህ አይነት እንዴት ነው የምንቀጥለው? ተረጋጊ እያላት ነበረ እና ሆድም እሷም ግን ያየችውን እኔ ይችላል እሱ ሲያመጣት አባትህ ነው እዚህ ሲያመጣት ድሮም አልወድዳትም እያለች ነበረ። የዚህ ጊዜ እንግዲህ እየተናደደች እሱም በቃ እንደውም ብላ ተነስታ ትሄዳለች። አምራት ቢላትም በፍጹም ትታው ትሄዳለች ማለት ነው። የዚህ ጊዜ ገደ ትታ ውስጥ ትሄደ እሱም እዛው ስራው ላይ ሆኖ ችክ እያረገ ነበር። ኑሃሜም ወደ ቤቷ ነው እየተመለሰችው። የዚህ ጊዜ ወደ ገኔና ወደ አቶ ተሰማ ጋር ስንሄድ አሁን ላይ ጦሻለ ፍቅር ላይ ገብተዋል። ወይዘሮ ገኒ ያቺ ባለቤቴ ሽንትህን ስሸና ሸተተን ቤቱን አገማህ ውጣ እያለች ወደኋላ ፓርቲያን የምታስታውሱት እንግዲህ የምትከታተሉት በጣም ነበር የምታሰቃያቸው። አሁን ላይ ግን በመሰረቱ አንዳንዴ ህይወት ያስተምራል። ያ ሁሉ ውጭ ላይ ወጥታ ጠጪ ጎዳና ተዳዳሪ ያው ሁሉ ስቃይ ስላለፈች አሁን ላይ ግን የማይቀየር የለምና ተቀይራለች ማለት ነው። በጣም ደስ ይላል። አሁን ላይ ባለቤቷን ተሰማን እየተንከባከበች ትገኛለች። እየተጫወቱ ነው። አሁን ላይ ያለችበት ሁኔታ በጣም ደስ የሚል ነው ማለት ነው። እንግዲህ ገኒ በመቀየሯ በጣም ደስ ያላቸው እንግዲህ ላይክ አድርጉ ማለት ነው። በእውነት እኔ ገኒ ከነ ልጇ ማለት ነው ከነ ኤደን ታናድደኝ ነበረ። አሁን ላይ ግን ብዙ ፈተናዎችን ፈትኗት አልፋለች ማለት ነው። በጣም ተባላሽቻለሁኝ፣ ሁሉንም ትንብያለሁኝ፣ ሸንቻለሁ ምን ብያለሁኝ ብሏት እሱም በዚህ ቀላል ሰው አይደለም አቶ ተሰማ ምክንያቱም ተንኮላቸውን ስለሚያውቅ። ከዛ በቃ እንዳት ገቢ በቃ ውሃ ስጭኝ እንደዝኩኛለው እያላት ነበረ፣ ሲፈትናት። ግን ኑሃሚን በጣም ደስተኛ ናት፣ ምክንያቱም ስራም ጀምራለች። ወደ ቤት ስመጣ የአባቷንና የእናቷን የእንጀራ እናቷን ፊት ስታይ በደስታ የሚያወሩትም ሰላማዊ ቃልና ሰላማዊ ነገር ስለነበረ በጣም በደስታ ነው ያለችው ማለት ነው ኑሃሚን እናም በዚህ ተነሳ ኑሃሚን እዚህ ቤት የምገባው ነገር ሁሉ ስገባ ደስ እያለኝ ነው የምመጣው። እናንተንም የማገኘው ሁሌ እንደ አዲስ እንዴት ተወለድኩ ነው የማየው። አባዬ እያለኝ ነበር ስትለኝ ነበር። እንግዲህ ግን የምንዴ ለምንድን ነው እንደዚህ የምትለኝ? እኔ ተው እንጂ እኔ ያን ሰዓት እንደዛ ያደረኩህም ተው እንጂ ተሰማ፣ ምንም ቢሆን እኮ አካሌ ባሌ ሁለ ነገሬ ነበር ስለዚህ እንዴት ነው እንደዚህ የምትለኝ? ያን ያዋጥፍቻ አለሁ ለዛም እየጸጸተኝ ነው። ይዛኔ እንደዛ ስልህ እንደዛ ስልህ አሁን ድረስ እንትኑ የሆንኩት እያላይ ነበር ስትል የነበረው ማለት ነው። አቶ ተሰማም አይ በቃ ያለፈ ነገር እኮ አለፈ፣ አሁን በቃ የዛሬ ነው የምንኖረው። በእውነት አመሰግናለሁ እያላት ነበር። ምን ማለት ነው ግን ምስጋና የምትለው ምስጋና ደግሞ ለምንድን ነው እንትን የምትል እያለችው ነበረ። እሱም እንግዲህ ይህንን እያላት ሳለ እሷም ወገቡን ማሳጅ እያደረገዩ ደግሞ እኮ ልብሱን አጥባ ሻወር ወስዳ ልብሱን ቀይራለት ነበረ። እሱም እንግዲህ ይሄንን ያየ ጊዜ ምንድን ነው ያለ እና ኑሃሚን በደስታ የቤተሰቦቿን እና የገን መቀየር ስታይ በደስታ እየሳቀኝ፣ ዛሬ ራት እኔ ነኝ የምጋብዛቸው እኔ ነኝ ቤት ምሰራው በማለት ይዛ መታ ሱቅ ግዛ ስታ ልጅ አመሸ እያለ ኤደንስ እያለው ነበር። ኤደንን ያላቃቸው ምን ማጣቃቸው ጓደኝ የማውቃቸው ጓደኞች ጋር ብላ ልጫዋት ብላ ሄዳለች። በቃ ስጫዋት ያለች ነበርና ኑሃሚን አይ ዋናውን ኤድ እናት አልቀየር ያለችው እያለች ነበር። ወይዘሮ ገኒ አይ እሷ ዋናው የቤተሰብ ነው ትቀየራለች፣ እያለች ኖሀሜም በደስታ እንትን ትላለች። ተሴዋ ትለዋለች፣ ወይ የኔ ፍቅር ይላታል። ከዛ እሱም እሷም አሁን ጤንነቱ ምንድን ነው? እኔስ እንደ ቁመህ እስከምታይ ቸኩት ያለሁ እንደው እስከምቆም ትለዋለ። እሱም እንግዲህ እቆማለሁ፣ ደህና ነኝ፣ ያው ግሬ ብቻ ነው ይላታል። በቃ ካልሆነ ይህ ቤት እንዲያጨርሽ ይላታል። ቤቱን ሽጠን ጨምረን እንትን እንላለን ስትለው ነበረ። በፍጹም እንዳጨርሽ እንዳጨርሽ ይላታል። ገኔ ማለት ነው እንዴ እኔ ቤቴን ሁሌም ነገር እኮ አንተው ነህ ብላ እዚህ ጋር ያደረገችው ግን መቀየሯ፣ የገነት ህይወት አስተማሪ ነች በእውነት ገኔ መቀየሯ በጣም ነው ደስ ያለኝ። እንግዲህ እዚህ ላይ ጨርሰው ማለት ነው። ከነ ኑሃሜ ስንወጣ ወደነ ደቂቃ እንመጣለን። እንግዲህ ዳግም የዝናሽ ልጅ አሁን ላይ ያለበት ሁኔታ አባትን በሰንበትን ይዞት መጥቶ በሰንበት እንግዲህ አበላሉም ሁሉም ነገር ወጣ ያለ ነው። እስር ቤት ነውና የቆየው በቃ ሁሉም ነገር ቤት ያጨሳል፣ ሁሉም ነገር ያደርጋል። ይህ ሰውዬ እያለ ነበረና ይህ ምንድናቸው እነ ዝንሶች እዛ አምጥተህ የሰበሰብከው ትላለች እንግዲህ። ማፈሪያዋ ዝናሽ ማለት ነው። ዝናሽ በጣም ባለጌ ናት። አሁን ላይ ተጨንቃ ትገኛለች። አሁን በትዳሯ ላይ ይሄ ጉርከት ተሰማብኝ ጉድ ሆናለሁ በማለት በጣም በጭንቀት ላይ ትገኛለች። በዚህም ጊዜ አባዬና እንሄድ ብሎ ዳግም ተነስቶ ሊሄድ ሲል የዝናሽን ጩኸትና፣ አንተን ይውጡና አንተን ይበሉ እዝ ተቀምጦ እያለ ተነስቶ ሊሄዱ ሲሉ ዳግም ብሎ ቁጭ በሉ ይላል። ዴቁና ጥሩ አስተሳሰብ ጥሩ እንትን ያለው አቶ ላይ ይኩን ማለት ነው። እሺ ብለው ቁጭ ሲሉ ቆይ ነኝ ከነሱ ጋር እንትን እላለሁ በማለት ተነስቶ ከሚስቱ ጋር ምንድን ነው ይህን ያክል ይሄ እኮ ቤት በቃ የንትን ቤት አደረግከው እያለችው ነበረ። የዚህም ጊዜ ይሄንን አትበይ። ምክንያቱም በእርግጥ ልክ ነች። ይሄ ሰውዬ እኮ ከእስር ቤት ነው አምልጦ የመጣው። ስለዚህ ስለ እሱም ህይወት ታሪክ ጠየቁት። እኔ ያው በቃ ጥፋት ኑሮብኝ አይደለም ግን አምልጬ ወጣሁ ብሎ ይነግረዋል። ከዚህ ቤት ለማንኛውም ውጭ ውጭ አታብዛ። ዚህ ቤት እኮ መቀመጥ በጣም ከባድ ነው። ምክንያቱም እዚህ ከመጣህ አንደኛ ህግ እኛንም ይይዛል። ከህግ ማምለጥ የለብህም አንተ ስጥፍሆን ነገሩን አጣርተው ይለቁሃል እያለው ነበር። ለስድስት ወር ያክል ታስሬ ይህን ያክል ጊዜ ቆይቻለሁ በማለት ነበረ ሲል የነበረው እንግዲህ አቶ በሰንበት ያቀረበውንም ምግብ ትተው ሲሄዱ እየበላ ነበር ያለው ማለት ነው። እንግዲህ በሰንበት ሁሉንም ነገር ዝኑ ዚ ዲማንቡበታል ምናምን እያለ ነበርና ይህንን እያለ ሳለ ዳግም አባቱን መኝታችን ግን ከዝኑ ጎን ነው ምናምን እያለ አባዬ አባዬ ይልና ዳግም በጣም ይናደዳል፣ ማለት ነው። ምክንያቱም ዝን ዬ ደግሞ አቦ ሊቀልጅህ ነው እባክህ ዝም በለኝ እያለ በጣም አራዳ ነው አባትዬው፣ ደግሞ ማለት ነው። የዚህ ጊዜ ግድ ሁሉም እራት ቀርበው እየዋሩ ነበርና ዝኑም ለአቶ ለይኩን ቤት ተከራይላቸው ወይም ከዚህ ቤት ይውጡ። ምክንያቱም አሁን ይህ ሰው ቢገኝ እኛም የምንቀር አይደለም። እሱ እኮ ይገባኛል፣ ዝኑ ለተወሰነ ቀን ነው፣ በቃ የምትይው ይገባኛል ይላል፣ ያላወቀው የዋሁ አቶ ላይኩን ማለት ነው። በሚስቱ ላይ በእሱ ላይ አርግዛ እንደሄደች ያላወቀው ምስኪን እና ይህን እያለ ውዝናሽን እንግዲህ ወተው ይሄዳል። አቶ ላይቁን ከስራ በቃ ለተወሰነ ጊዜ ነው እያለ ማን ነው እንግዲህ ዳግምን ወደ ስራ ለመግባት ወደ አባቱ ቢሮ ኑሃሚን ኮምፒውተር እንዳስጠናት ስላለው ሊያስጠና እየሄደ ነበረ። መንገድ ላይ እንግዲህ ይገናኛሉ ማለት ነው መንገድ በተገናኘው ጊዜ ሰርፍ ላስተምርሽ ነው እኔ ነኝ። አንተ ደግሞ ምንድን ነው ትቀልዳለህ? እያለችው እየተከራከረች ነበረ። በዚህ ጊዜ እንግዲህ እሱም ሁሉንም ነገር ይደውልና ለአቶ ለይኩን ይነግረዋል። አቶ ለይኩንም ሲነግረው በደንብ አስተምራት ምናምን እያለ እንግዲህ። ናሆድ ግን ይሄ ነገር ደስ አላለውም። ምክንያቱም ከአባቱ እስከ ልጁ ምንም አላወቀምና በጣም እየታሉ ነው ይሄ ሰውዬ ሲለው ራሱ አባቴ ይሄ ሰው እያት ብለው ስም አለው እያለ ምንም ቢሆን ለአባቱ እንድስል በጣም ይቆማል ማለት ነው እንዳገል። እናም ይሄንን ብሎት ወደ ስራው ሚሄድ ነው። ኑሃሚን ሁሉንም ነገር ለአቶ ለይኩን ያስረዳል። ሁሉንም ከጨረሰም በኋላ ነግሮታል። መጨረሻ ላይ ግን በቃ እኔም መሆንህን አላወቅሁም፣ መምህሬ ለዛሬ ግን በቃ ወደ ቤት ረፍታችን ማሄድ እያለችው ነበር። እና ይህን እየተባባሉ ኤርሚያስ ከድንገት የሚከተላት ይመጣል። ኤርሚያስ መጥቶ ምንድን ነው ከዚህ ከእሷ ጋር እንትን የምትለው? በህይወት እያለሁኝ የእኔ ባትሆኝም ከሌላ ሰው ጋር አግብተሽም ሆነ ህይወት መስረተሽ ማያስ የለብሽም ሲላት ነበር አንተ ደግሞ የባለፈው ነው እያለ ሁለተኛ ምንም የሚያገባህ ነገር የለም። እምቢ ካልክ ለህግ አካላት ነው የምናገረው ብላ ሂርዳ ግን ትለውና ዳግም ይሄዳል። አንገቱን ይዛ አንተ ሴት ወይም ወንድ አይደለም ለአንተ ብላ አንገቱን ልብሱን አንገቱን አንቃ ይዛ ተዛም ትለቀዋለች፣ ማለት ነው። ከእኔ በርጦብሽ ነው? ይሄንን ቀጫጫ ቁጫጫ ያሽኑ እንደዛ ይላታል። እሷም ዝምብላው ትሄዳለች ማለት ነው። እንግዲህ ወደ አምራት ጋር ስንመጣ፣ አምራት ጋር ሁሌም ጥያቄ የሆነባት ያያዘባት ቪዲዮ ሰርጉም ሽማግሌ ሊላክ ነውና አንቺም ይህንን ገንዘብ ታካፊኛለች እያለባት ነውና ይህን ገንዘብ ስታካፊ ስገቢ በፊት ጊዜ የሚያውሄ ስለነበረ ስትታገቢ ለእኔም ታካፊ ያለሽ የሚል ነው። እንግዲህ ማን ነው ኤርሚያስስ ቦታ ላይ ያለው ማለት ነው። እሷ ይህም በሀሳቡ አያየችውን ጊዜ በቃ በጭንቀት ውስጥ ትገኛለች። አምራት አምራት በህልሟ አያየችው ነበር እና በጣም ትደናገጣለች። ተነስታ ከድንገት እንግዲህ እና ሆድ ይደውልላታል ና ሆድ ሲደውልላት እያንቀጠቀጣት ነበር። ምን ሆነሽ ነው እንዴ ምንድን ነው ሲል፣ አይ ምንም ምንም ትለዋለህ አይ ደህና ምስሉ አይ አንተን ብሎ ነው ህልም ነገር መጥፎ ህልም አይቺ ትለዋለ። አይች አይዞሽ እና በቃተኝ ብሎ ቻው ይላታል ማለት ነው። በዚህ ጊዜ እንግዲ አምራት እንቅልፍ የነሳት አምራት ማለት ነው ሂጄ ቤቱ የተመሳሳይ ቁልፍ አስቀርጻለች። ያን ቁልፍ ይዛ እንግዲህ ወደ እሱ ቤት ሂጄ ከቤት እንደማይጠፋ አውቃለሁ ያቢዶ። ስለዚህ ለነገ ህይወቴ ሪሙቭ አደርገዋለሁኝ የእሱ እንደዚህ በአሁን በኋላ ጭንቀት ነው ያም ቪዲዮ ከላከ ያው ህይወቴም ትዳሬም ሁሉም ይፈርሳል እያለ የነበር። በእርግጥ አምራት እንግዲህ የሰዎችን ለማዋረድ ኑሃሜንን እንዴት እንዳደረገቻት፣ አሁን ደግሞ ባለትዳርም ሆና በሰው ቤት የምታደርገው ነገር የእጇን ያገኘች ያው ጽንሱን ቢወርዳን ለማስፈጸም ብላ ወደ እሱ ቤት ሄደችው። ሰዎቹ ጋር ያደረገችው ተንኮል ነው። ምክንያቱም ኑሃሜ ላይ ያን ሁሉ ነገር ስታደርግ ኑሃሜ ግን በተሳሳተ እርግዝና ያን ሁሉ አቶ ተሰማ መልሶ በሽታው እንዲነሳበት አድርጋ ነበር። ይቺ ወራዳ ልጃችሁ እንደዚህ ነበር ብላ ስትል የነበረችው አሁን ላይ ግን ደግሞ ያ የምትወደውና ለወደፊቴ በሱ በልጅ አለኝና ከናሆር ጋር ህይወቴን እቀጥላለሁ ያለችው አምራት ጽንሱን፣ አንገቷን እንዳነቃ ምን ልትሰሪ ገባሽ ቢላት በቃ ምንም ያንብዶ ፈልጌ ነው ምንም ስትለው አንገቷን ያንቃታል። የዚህ ጊዜ እንዴት አገኘሽ ቁርጥ በቃ አስቀርጬ ነው የዛን አይነት ተመሳሳይ አስቀረጽኩ ትለዋለች። በዚህ የተነሳ እንግዲህ አምራትም እንግዳለኝ ንሆኔ በጣም ጀግና ናት፣ ትክክል ናት። ምክንያቱም ከአንተ ህይወት እንደዚህ አይነት ሰውና አረመኔ ጨካኝ ስለሆን ከህይወትህ ወጣች አልፈልግህም ማለት እያለች አንገቷን ማንቋት እንደዚ ባላት ጊዜ ክፍትር አርጎ ይጥላታል ማለት ነው። እንደዚህ ስትለው የዚ ጊዜ ፅንሷም ሊወርድ ይችሏል ማለት ነው። ፅንሷ ሲወርድ ናሆድ ማን ነው ኤርሚያስ በቃ በድንጋጤ ይፈጣል። እሷን በቃ ይዞ አለጡር ሆስፒታል ይዟት ይሄዳል። ሆስፒታልም ይዘው ሂዶ ደማ እየፈሰሰ ነው ፅንሶ ወርዷል። ከዛ ፅንሶን ምን ምን ትልንለ አልቻንም፣ ፅንሶ ወርዷል የእሷን ህይወት ግን ታድገናል ብለው ለኤርሚያስ ሲነግሩት ኤርሚያስን በድንጋጤ እዝ ላይ ነበረ ፈጦ የቀረው ማለት ነው። እንግዲህ ቀጣይ ክፍል ምን ይፈጠራል አሁን ላይ ግን እንትና ያለች በዝናሽ ደግሞ በጭንቀት ትገኛለች። ደውያ ሲዛሃለሁኝ መጥቶ የህግ አካሊው ሰድክ ትለዋለች ባለቤቷን በተሰንበትን ማለት ነው። ተሰንበት እንግዲህ አንቺ ተናገሪ። እኔ ደግሞ ለባልሽ ያደረግሽው ወንድ ልጅ ወልደሽ እኔ ጋር መጥተሽ እንደዛ እንዳልሆንሽ ሁሉ ሁሉንም ላቶ ላይ ኮነ ነግረዋለሁ። ባልሽ ግን በጣም ጥሩ ነው። ዝንዬ በፍቅራችን ይሁን በድሮ እያለ ጠጋ ጠጋ ቢላትም እሷም ሄድልኝ፣ ከዚህ ቤት ውጣ ያለችው ነበር። እና እንግዲህ ዶክተሩ ወደ ዶክተሩ ስንመጣ ለኤርሚያስ ሁሉንም ነገር አስረድተውታል። ልጁ በሕይወት የለም እሷን ግን ህይወቱን አትርፈናል ብላል። እንግዲህ ምን ይፈጠራል? ማነው ናሆዲስ ምን ልትሰሪ ሄደች? ልጅን ብሎ ትልቅ ጸብ ይመጣል ማለት ነው። ለነበረ ቆይታ አመሰግናለሁ ባይ